ሰላም ጤና ይስጥልኝ። እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጣም ቆንጆ የጾም አማራጭ የሽንብራ ፍርፍር አሰራር ልጅላችሁ ቀርብ ያለው እስከ መጨረሻው ከእኔ ጋር ሁኑ። ከዚያ በፊት ግን ለቻናል አዲስ ከሆናቸው ሰብስክራብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳል። ና ላይክ እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚ ጋ ያዘጋጀሁት ቅመም አለ። እርጥብ ቅመም ነው። ነጭ ሽንኩርትና ዝንጅብል፣ ነጭ ሽንኩርቱ በዛ ዝንጅብሉ አነስ ተደርጎ የተዘጋጀ እርጥብ ቅመም ነው። እርጥብ ቅመሙን በቀዝቃዛ ውሃ በጥብጬ አጠለዋለሁ። እንደዚህ በጠብጠውና ና ከዛ እናጠለዋለን። ዝቃጩ አያስፈልገንም ማለት ነው። ነጭ ቅመም መተካት ትችላላችሁ። በነጭ ቅመም ወይም ነጭ ሽንኩርትና ዝንጅብል የተፈጨ ካላችሁ ደረቅ ማለት ነው እንደዚህ አጥልዬ ካዘጋጅሁ በኋላ ድስት እጥድና ያጠለልኩትን ቅመም እጨምረዋለሁ። እዚህ ጋ ደግሞ የተለያዩ ቅመማ ቅመሞች አዘጋጅቻለሁ። ይህ ነጭ ቅመም ነው። የነጭ ቅመም አዘገጃጀት ዲስክሪፕሽን ቦክስ ላይ ሊንኩን ታገኙታላችሁ። እርድ በትንሹ የራሱ የሽንብራው ከለር ቆንጆ ስለሆነ እርድ ብዙ አያስፈልገንም። ዘይት የተወሰነ ጨምራለሁ ጨው እንደ ፍላጎታችን። ከዛ በኋላ የጨመርኳቸውን ቅመማ ቅመሞች እንዲዋሃዱ እንደዚህ አድርግና ቀዝቃዛ ውሃ በትንሹ ጨምሬ እንዲፈላ አድርጋለሁ። ከጎን ሌላ ውሃ ጥጃለሁ። እዚህ ላይ ብዙ ውሃ አንጨምርም ማለት ነው። የተወሰነ ውሃ ጨምረን እንዲፈላ እናደርጋለን። ከዛ ከጎን ሌላ ውሃ ንጥድና ለልክ እንደ ገንፎ ስለሆነ የምናዘጋጀው አያችሁት? ይሄኛው ቅመማ ቅመሞቹ እንደዚህ ይፈሉልኝ። እንደዚህ ፈላ፣ ውሃው ሲፈላ፣ ከዛ በኋላ ሽንብራ ዱቄት ተመለከቱ። የሽንብራ ዱቄት አዘገጃጀት ዲስክሪፕሽን ቦክስ ላይ እሱንም ታገኙታላችሁ። የምጠቀማቸውን ግብአቶች ሊንኩን አስቀምጥላችኋለሁ እየገባችሁ ተመለከቱት። በዚህ አጋጣሚ እንድታዩት ጋበዝኳችሁ ማለት ነው። እንደዚህ ሽምብራውን ዱቄቱን ጨምሬ በደንብ እንደ ገንፎ ልገዋለሁ። እዚህ ጋር የሚጓጉልባችሁ ከመሰላችሁ ለብ ባለ ውሃ ሽምብራውን በጥብጣችሁ ልክ ከዚ በኋላ ሞቀ ውሃ ውስጥ ጨምራችሁ መላግ ትችላላችሁ። እንደዚህ ግን አይጓጉልም። በወፍራሙ መላግ ነው። ቶሎ ቶሎ እያችሁት እንደዚህ በደንብ አድርጌ ከላግ በኋላ ያው ከጎን የጣድሁትን ውሃ ጨምሬ እየከደኑ እያበስሉ ከዛ ደግሞ እልገዋለሁ። አሁን እከድነዋለሁ። እንደዚህ ውሃ ከጨመርኩ በኋላ ትንሽ እንዲበስል ማለት ነው። በደንብ መብሰል አለበት። በቃ ገንፉ እንደምናዘጋጀው ማዘጋጀት ነው። እንዳያርብን ግን፣ ካረረ ጣዕሙንና ከለሩን ስለሚያጣ ተጠንቅቀን ማብሰል ይኖርብናል። ከለሩ ራሱ በጣም ነው የሚያምረው። እንግዲህ የምታገኙትን የሽምብራ ዱቄት መጠቀም ትችላላችሁ። ነጩን ከሆነ እርዱን ነጩን የሽንብራ አይነት ከሆነ መጠቀም ወይም የምታገኙት እርድ ትንሽ ጨመር ማድረግ ነው፣ ከለሩ እንዲያምር ማለት ነው። ቢጫው ቢሆን ግን የበለጠ ተመራጭ ነው። ቢጫው የሽንብራ አይነት ስታዩት የሚያምራል። ጣዕሙ ራሱ አይገናኝም። አሁንም ውሃ ጨምራለሁ። ከዛ በኋላ እየከደንኩ ማብሰል ነው። ወፍራምም አይደለም ቀጭንም መሆን የለበትም ቆንጆ አድርገን የሽንብራውን ግንፎ እንሰራለን። ሀሳብ አስተያየታችሁን ጻፉልኝ፣ ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ። እንደዚህ እየከደኑ እየከፈቱ በደንብ አድርጌ አበስለዋለሁ። ከዚህ በፊት እንግዲህ የሽንብራ አሳሰርቻለሁ የተለያዩ ቪዲዮዎች ያሉኝ ከታች መመልከት ትችላላችሁ። በጾም ጊዜ እንግዲህ ቆንጆ አማራጭ ነው። እንደዚህ እየደረሰልኝ ነው። አንድ ጊዜ ውሃ ጨምራለሁ። ከዛ በኋላ ከበሰለ አወጣዋለሁ። ውፍረቱ እንደዚህ ነው የሚሆነው። አያችሁት? ውፍረቱ ከዚህ በላይ ከቀጠነ ጥሩ አይመጣላችሁም። እንደምትፈልጉት አይሆነላችሁም። ደረቅ ቤ ይሻላል ከሚቀጥል። በዚህ መልኩ ጨርሼ አዘጋጀው። ከዚያ በኋላ እቃ ሳህን እናዘጋጅና ያዘጋጀነውን የሽንብራ ፍርፍር እዚያ ላይ እንገለብጣለን ሳህኑ ላይ ለሁለት ሰዓት የሚሆን ፍሪጅ ውስጥ እኔ አስቀምጠዋለሁ። ውጭ ላይ ከሆነ ደግሞ ፍሪጅ ውስጥ ካልሆነ የምታስቀምጡት ቅዝቅዝ እስከሚል ድረስ ውጭ ላይ ከድኖ ማስቀመጥ ነው። ፍሪጅ ላይ ከሆነ ሁለት ሰዓት ወይም ሶስት ሰዓት ከዚያ ውጭ ብዙ አይፈጅም። ውጭ ላይ በደንብ እስከሚቀዘቀዝ ለማንኛውም ማቀዝቀዝ ነው። እንደዚህ ካዘጋጀሁት በኋላ ከሁለት ሰዓት በኋላ ደግሞ ምን አይነት እንደሆነ አሳያችኋለሁ። እንደዚህ አምጥቼዋለሁ። ከዛ በስስ በስሱ እንቆርጠዋለን። እኔ በሽንኩርት መፍጫ ፈጭቼ አዘጋጀዋለሁ። ግን የሽንኩርት መፍጫ መጠቀም የማትፈልጉ ከሆነ በቢላዋ በስስ በስሱ መክተፍ ድቅቅ አድርጋችሁ መክተፍ ትችላላችሁ። ግን የበለጠ ቆንጆ የሚሆነው በሽንኩርት መፍጫ ብትፈጩት ነው። ታዩታላችሁ እንዴት አድርጌ እንደማዘጋጀው። እንደዚህ ቆራረጥኩት፣ ለመፍጨት እንዲመቸኝ አድርጌ። ከዚያ በኋላ ሽንኩርት መፍጫ አይነት እዚህ ጋ አዘጋጅቻለሁ። ሽንብራውን እንደዚህ ጨምርና ከዛ እንፈጫዋለን ማለት ነው። በቢላዋም መክተፍ ነው፣ ሳሳሳሳ አድርጎ መክተፍ ይቻላል። አሳያቸዋለሁ። ደግሞ ፍርፍር ሲል እንዴት እንደሚያምር ተመልከቱት። በጣም ቆንጆ አድርጌ ነው የፈጨሁት። ጣሙ ደግሞ የጨመርኳቸው ቅመማ ቅመሞች ሽታው እንደዚህ ሲፈጭ በጣም ነው የሚያስታውቀው። እንደዚህ ፍርፍር አድርጌ ሽንብራውን ካዘጋጀው በኋላ አያችሁት። ቡጥጫም እንደዚህ ነው የሚዘጋጀው። እንግዲህ የምናውቀው እኛ የተለያየ ስም ይኖራል። እኔ ለዛሬ የሽንብራ ፍርፍር ብዬ አቀረብኩላችሁ። እናንተ ግን በየአካባቢያችሁ የተለያየ ስም ሊኖረው ይችላል። ስለዚህ እንደዚህ አድርጋችሁ ቆንጆ የሽንብራ ፍርፍርን ማዘጋጀትና መጠቀም ትችላላችሁ። ድስት ጥጄ በትንሹ ዘይት መጨምረው በትንሹ ዘይት ጨምርና ዘይቱ ሞቅ ሲል ድቅቅ ብሎ ተከትፎ የተዘጋጀ ቀይ ሽንኩርት አለኝ እጨምረዋለሁ። ሽንኩርቱን ጨምሬ በደንብ ጥብስ አድርገዋለሁ። መቅላት የለበትም ያው ቢጫ አልጫ ስለሆነ እየሰራን ያለ ነው። እንዳይቀላ ተጠንቅቀን ቀይ ሽንኩርቱን እናቁላለዋለን። በጣም አጭር ቪዲዮ ነው። ሰብስክራይብ ያላደርጋችሁ ሰብስክራይብ ብታደርጉ እንደዚህ ቆንጆ ቆንጆ ቪዲዮ ስለቅ ይደርሳቸዋል። ና ሰብስክራይብ እያደርጋችሁ ተቀላቀሉኝ። ከዚህ በፊት የሰራኋቸው የቅመማ ቅመሞች አዘገጃጀቶችን ማየት ሊንኩን ዲስክሪፕሽን ላይ ታገኛላችሁ። እዚያ ላይ እየገባችሁ ተመልከቱ። ቀይ ሽንኩርቱን እንደዚህ በደንብ አድርጌ አቁላልቼ ካዘጋጅሁ በኋላ እዚህ ጋ ሽንኩርትን፣ ቃሪያ ና ቲማቲም አለኝ። ቲማቲሙን ስከትፍ ፍሬውን አውጥቼ ነው ውሃ እንትን እንዳይል ተፋ ማለት ነው ፍሬውን አውጥታችሁ፣ ካልሆነ ግን ቢቀር ይሻላል። ቀይ ቃሪያ መጠቀም ትችላላችሁ ለከለር እንዲያምር ካልሆነ ቡክት ያደርግብናል። ውሃ ከተፋ ማለት ነው። ቲማቲሙን ፍሬውን አውጥተን መክተፍ ይኖርብናል። ቃሪያና ቲማቲሙን ጨምሬ ትንሽ ለብለብ ካደረኩት በኋላ ያዘጋጀሁትን የሽንብራ ፍርፍር እጨምራለሁ። ከዚህ በኋላ ቶሎ ቶሎ ገልበጥ ገልበጥ ማድረግና ማዋሃድ ነው። በጣም ቀላል ነው፣ ግን ደግሞ ለጾም በተለይ በጣም ቆንጆ አማራጭ ነው። ከፈለጋችሁ በዳቦ በእንጀራ እንደዚሁ ራሱ በሹካ መመገብ የምትችሉት በጣም ቆንጆ የሆነ የሽምብራ ፍርፍር አዘገጃጀት ነው ለዛሬ እያሳየኋችሁ ያለሁት። ላይክ አድርጉ። እንደዚህ ቆንጆ ሆኖ ደርሶልኛል እንደምትመለከቱት። ሲያዩት የሚያምር የሚጣፍጥ፣ ቆንጆ የጾም አማራጭ እንደዚህ ሰርቼ ጨርሻለሁ እንደምትመለከቱት። ስለተከታተላችሁኝ፣ ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።